ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓልን የሚያስተናግደው የማዕከላዊ ኢትዮጵያ ክልል በዓሉን ለማክበር አስፈላጊ የሆኑ ቅድመ ዝግጅቶችን በማጠናቀቅ ላይ ነው። ክልሉ ዋናው በዓል የሚከበርበትንና በሆሳዕና ከተማ የሚገኘውን የአብዮ ኤርሳሞ ስታዲየምን በአዲስ መልክ በማደስ ለዝግጅቱ ምቹ እንዲሆን ከማድረግ ጀምሮ በህዳር 28 ለሚደረገው ምክክርና የፓናል ውይይትም አዲስ አዳራሽ በማስገንባት ለሁነቱ ዝግጁ እንዲሆን ሌት ተቀን እየተሰራም ነው። የክልሉን የበዓል ዝግጅትም የኢፌዴሪ ፌዴሬሽን ምክር ቤት ዋና አፈ ጉባኤ አቶ አገኘሁ ተሻገር የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰውን ጨምሮ ሌሎች የፌዴራልና የክልል የስራ ኃላፊዎች የዝግጅቱ ሂደት ያለበትን ደረጃም ተዘዋውረው ተመልክተዋል። ባለፈም በዓሉን የሚያስተናግደው የማዕከላዊ ኢትዮጵያ ክልል ያሉትን ምቃቅሞዎች አጉልቶ ለማሳየትና ክልሉ በእስካሁኑ ጉዞ የከወናቸውን ሁሉ አቀፍ ተግባራትን በሚዲያ ዘገባ ሽፋን ለመስጠት ከሀገሪቱ ከሁሉም ክልሎችና ከተማ አስተዳደሮች የተወጣጡ የመገናኛ ብዙሃን ባለሙያዎች ቡድን በክልሉ የተለያዩ የሚዲያ ስራዎችን ለመስራት በሆሳዕና ከተማ ተገኝቷል። የመገናኛ ብዙሃን ቡድኑም በየመዳረሻው አቀባበል ተደርጎለታል። በክልሉ ለተገኙ የመገናኛ ብዙሃን ቡድን የእንኳን ደህና መጣችሁ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል እርስ መስተዳድሩ ዶክተር እንደሻው ጣሰው ክልሉ በዓሉን ኢትዮጵያ አሁን የደረሰችበትን የእድገት ደረጃ በሚመጥን መልኩ ለማክበር ዝግጅት እያጠናቀቀ ስለመሆኑ አንስተዋል። እንኳን ወደ ማዕከላዊ ኢትዮጵያ ክልል በሰላም መጣችሁ። እንግዲህ በዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በ2018 ሃያኛው የብሔር ብሔረሰቦችና ህዝቦች በዓል በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አዘጋጅነት በደመቀ ሁኔታ በዓሉ በሆሳና ከተማ ይከበራል። የተወሰነው የበዓሉ ክፍል ኤግዚቢሽንና ባዛር በተመለከተ ወልቂጤ ላይ እናከናውናለን፣ ግን አብዛኛው በዓል ከሰማንያ ፐርሰንት በላይ እዚህ ነው የሚከናወነው። በዓሉ ስናከብር ኢትዮጵያን በሚመጥን መንገድ ነው የምናከብረው። ኢትዮጵያን በሚመጥን መንገድ ማለት በዚህ ዓመት በርካታ ድሎች ያስመዘገብንበት አመት ነው። በተለይ ትልቁን የጋራ ትርክታችን የሆነው የህዳሴ ግድብ ባስመረቅንበት ማግስት ላይ የምንገኝበትና እንዲሁም ትልልቅ ፕሮጀክቶች የታወጁበት በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ አስደማሚ የሆኑ ፕሮጀክቶች አንዳንድ ፕሮጀክቶች ደግሞ ከዛም ማለፍ ብለው በዓለም ደረጃ አስደማሚ የሚባሉ ፕሮጀክቶች በታወጁበት ወቅት ስለሆነ በዓሉ ከፍ ባለ ሁኔታ ሁኔታና ኢትዮጵያን በሚመጥን መንገድ እናከብረዋለን ብለን እናስባለን። የመገናኛ ብዙሀን ቡድኑም በክልሉ የመጀመሪያ መዳረሻ በሆነው ማረቆ ልዩ ወረዳ በደረሰበት ወቅትም የልዩ ወረዳው ዋና አስተዳዳሪ አቶ ጀማል ማሮ አቀባበል በማድረግ ባለሙያው የክልሎን እምቅ አቅም አጉልቶ በማሳየት የክልሎን አዎንታዊ ገጽታ መገንባት አለበት ብለዋል። ይህ አካባቢ ሁላችሁም በወሬ ደረጃ ልሰሙ ትችላላችሁ። በበርበሬ ነው የሚታወቀው። የማረቆ ፋና በርበሬ ብራንድ ነው የሚመረተው እዚሁ አካባቢ እንደሆነ ለመግለጽና በሌላ በኩል ደግሞ እንግዶችንም ዌልካም ብለን በእናንተ ነው የምንጀምረው። ግን ቀጣይ ሀይወይን ተከትለው ከተለያዩ የሀገራችን ክፍል ከሶማሌ ጀምሮ ከድሬዳዋ ጀምሮ ሙሉ የሚመጣው ሀይል በዚህ ሊያልፍ ስለሚችል ለዛ እኛም ቅድመ ዝግጅት እያደረግን ያለ ነው። እናንተም ቀጥሎ ባሉ ቀናት ውስጥ በክልላችን በተለያዩ አካባቢዎች በቲም ተመድባችሁ የተለያዩ አካባቢ ቱር የምታደርጉ ነው የሚሆነው ለዚህ እንኳን በደህና መጣችሁ ወደ ማዕከላዊ ኢትዮጵያ ክልል ለማለት ነው የተዘጋጀ ነው ማለት ነው። የልዑካን ቡድኑ መሪ ለተደረገው አቀባበል ምስጋና አቅርበዋል። የመገናኛ ብዙሃኑ በቆይታቸው በክልሉ የተከወኑ ሁሉ አቀፍ የልማትና የመልካም አስተዳደር ተግባራትን በዘገባ ሽፋን በመዳሰስ ክልሉን ለማስተዋወቅ ሰፊ ስራ ይሰራሉ ብለዋል። ማዕከላዊ ኢትዮጵያ ራሱን የሚያስተዋውቅበት ራሱን በሚገባ ለመላው የኢትዮጵያ ህዝብ የሚገልጽበት አጋጣሚ ስለሆነ ይሄ በልዩ ሁኔታ የምንመለከተው ነው። አሁን እዚህ እንግዲህ ማረቆ ልዩ ወረዳ ስንመጣ ደግሞ የተደረገልን ለጋዜጠኞች ይሄ ሚዲያ ክሩ ነው። ይህ ሚዲያ ክሩ መላው ክልሉን የሚጎበኝ ነው። በሶስት ቡድን ተከፍሎ አንድ ቲም ወደዚህ ልዩ ወረዳ ይመጣል። ስለዚህ አጠቃላይ የልማት እንቅስቃሴውን፣ የተፈጥሮ ጸጋውን፣ የቱሪስት መዳረሻዎችን እና የህዝቡን ህብረ ብሄራዊነት በሚመለከት በሚገባ በርካታ ነገሮችን ይጎበኛል ይመለከታል። እናንተም ራሳችሁን ምታስተዋውቁበት ጥሩ አጋጣሚ ይሆናል ብለን ነው የምናስበው። ስለዚህ ላደረጋችሁልን አቀባበል በኢፌዴሪ ፌዴሬሽን ምክር ቤት ስም እጅግ አድርገን እናመሰግናለን። ክብረት ይስጠል።